ብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እን ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹን በቅድሚያ ትግሉ ተቀጣጥሏል ሲሉ የፋኖ አመራሩ ዘመነ ዘመነካሴ ገለጹ። የብልጽግናዎቹም ደግሞ ትግሉ ተጠልፏል ሲሉ ተናግሯል። በክልሉ የተለያዩ አካባቢዎች የሚደረገው ውጋ እንደቀጠለ ይገኛል። ዝርዝሩ ተዘጋጅቷል። የብልጽግናው ፕሬዚዳንት ሌላ የመሳሪያ ፋብሪካን ለማስመረቅ በዝግጅት ላይ መሆናቸው ሰምቷል። ጠቅላይ ሚኒስትር አብይ አህመድ ፖለቲካዊ ሁከትና ጭቅጭቅ እንዳስቸገራቸው ሲናገሩም ተደምጧል። ሰሙታላችሁም። የአቶ ጌታቸው ረዳ አስተዳደር በትግራይ ክልል የብልጽግናው መንግስት አልቃ ገብነትን ጠየቅም። የሰሜን ምሥራቅና ደቡብ ግንባር አዛዦች እያደረጉት ያለው እንቅስቃሴ በከፋ ሁኔታ ተባብሶ ቀጥሏል ሲልም አሳውቋል። እንመለከተዋለን። ይህ በእንዲህ እንዳለ ለህዝብ መስዋዕትነት የከፈለን ሰው በሁለት መስመር ደብዳቤ ማባረር አትችልም ሲሉ የህወሀቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ተናግሯል። አቶ ጌታቸው ረዳ ደግሞ እነዚህ ሰዎች እብደት ላይ ናቸው ሲሉ ከገለፁ በኋላ ይህ ሊነገራቸው ይገባል በማለት አብራርተዋል። ይህንንም ትሰማላችሁም። የአውሮፓ ህብረት በኢትዮጵያ ያሉ ግጭቶች በንግግር እንዲፈቱ አሳሰብም። በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶች መባባሳቸውንም ይፋ አድርጓል። ሌላኛው መረጃችን ነው። ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማማች። አሜሪካ ዩክሬን የተስማማችበትን የጊዜያዊ የተኩስ አቁም ጥያቄ ለሩሲያ ልታቀርብ ስለመሆኑ ማሳውቃለች። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ትግሉ ተቀጣጥሏል፣ ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የብልጽግናው ሹም ደግሞ ትግሉ ተጠልፏል፣ ሲሉ ተናግሯል። በተለያዩ የክልሉ አካባቢዎች የሚደረገው ውጊያ አሁንም እንደቀጠለም ይገኛል። ዛሬም ተኩስ ከሚሰማባቸው አካባቢዎች ውስጥም በሰሜን ወሎ ዞን ወልዲያ ከተማ አቅራቢ ያሉ ስፍራዎች ይገኙበታል። ጀነቶ በርና፣ ጊዮርጊስ እንደዚሁም ሳምቦ በተባሉ መንደሮች ላይ የተኩስ ልውውጥ እንደነበር የታወቀ ሲሆን ከዞኑ መቀመጫ ወደ ተራራማ ስፍራዎች ተደጋጋሚ የከባድ መሳሪያ ድብደባዎች ይፈጸሙ እንደ

ትናንት ምሽት ደግሞ በደቡብ ወሎ ዞን ገዳን ወረዳ ሙጃ ከተማ ውስጥ ጥቃት ተፈጽሞ በመንግስት ኃይሎች ላይ ጉዳት መድረስ ሆኖ የተነገረው በመቅደላ ወረዳም አንድ መንደር ላይ ከፍተኛ የእሳት ቃጠሎን ያስከተለ ጥቃት በመንግስት ኃይሎች ተፈጽመዋል ተብሏል። በዚሁ ዞን የአንድ ወረዳ ዋና አስተዳዳሪ እና ሌሎች አመራሮችን በተመሳሳይ ትናንት መገደላቸው የሚታወቅ ነው። በጎጃም ቀጠና ብራቃትና ገርጨጭ ተብሎ በሚጠሩ አካባቢዎች ትናንት ዛሬ ደግሞ እንደ ሰከላ ባሉ ቀጠናዎች ድንገተኛ ጥቃቶች ተፈጽሟል። በምዕራብ ጎንደር አርማ ጮሆ ማሰሮ ደንብ ቅርብ ርቀት ባለ ስፍራ ላይም የተኩስ ልውውጥ ነበር። እነዚህ ሁሉ ክስተቶች ያለፉት 19 ወራት በላይ በየለቱ የክልሉ ህዝብ እየተጋፈጣቸው የቀጠሉ ሁነቶች ናቸው። የፋኑ አመራሩ ዘመነ ካሴ ደግሞ ኢትዮጵያውያን በተለይም የአማራ ህዝብ በዚህ ስርዓት ከሰማይ በታች ያሉ ሁሉ ግፎች ተፈጽመውበታል ይሉና በርካቶች ሀገር እያለን ሀገራችንን ተነጥቀናል በማለት ያክላሉ። ይህ ሁሉ እየሆነ አንድም የተማሩ ግን እየተፈጸመብን ያለውን በዝምታ የሚመለከቱ ሁለትም ከአገዛዙ ወገን ተሰልፈው ይህንን የሚያስቀጥሉ የክልሉ ተወላጆችን አሳፋሪ ናቸው ሲሉ ይገልጿቸዋል አሁን የአዴት ኃይል ሳይሆን በምስራቅ አፍሪካ አንድ ተጠቃሽ ኃይል ገንብተናል የሚል ንግግር ያደረጉት አመራሩ ትግሉ ተቀጣጥሏል የሚል ሀሳብም አላቸውም ከሰማይ በታች በሰው ልጅ ታሪክ ውስጥ የተፈጸመን ግፍ በሙሉ ፈጽመውብናል። የፈጸሙብን ያለ ትግሉ በየአቅጣጫው የተቀጣጠለን ያለ አገሬ መስራት ኃላፊነት አለብን። ብቻችንን አንሰራም። ሌሎች እህትና ወንድሞች አሉ፣ የተጨነቁ እንደኛ፣ ነጻነታቸውን ያጡ እንደኛ፣ መብታቸውን የተገፈፉ ኢትዮጵያውያን አሉ። እንደኛ አገር ኑሯቸው ሀገር የተነጠቁ ኢትዮጵያውያን ህዝቦች አሉ። ከነሱ ጋር ሆነን ለሁላችንም የሚሆን ሀገር እንገነባለን። በእርግጠኝነት መነግራችን ጉራጁ ያሸንፋል፣ ወላይቶ ያሸንፋል፣ ኦሮሞ ያሸንፋል፣ ትግሮ ያሸንፋል። ሁሉም ኢትዮጵያ ውስጥ ያለህት ነው እንደሚያሸንፋል ይህ ትግል ፍትሀዊ ስለሆነ ይህ ትግል አሸንፎ ሌሎችን የማዋጥ ሳይሆን እኩል የማሸነፍ ትግል ስለሆነ የብልጽግናው ሹም ደግሞ ትግሉ ተጠልፏል ነው የሚሉት። በአማራ ክልል የሚደረገውን እንቅስቃሴ ትግል እንደሆነ አምነው ከገለጹ በኋላ ነገር ግን ይህ ትግል ተጠልፏል 12 ሺ የፋኖ ኃይልም እጅ ሰጥቶናል ሲሉ የሚያቀርቡት የክልሉ የሰላምና ጸጥታ ምክትል ቢሮ ኃላፊ ናቸው። ከ12 ሺ በላይ የሚሆኑ የታጠቁ ኃይሎች ይህን ድል ተጠቅመው በሰላም ገብተዋል። እጅግ እናመሰግናቸዋለን። ትናንትና ባልተገባ መንገድ ባልተገባ ስብከት ተደናግረው ይህንን በተሳሳተ ትግል የተቀላቀሉ ቢሆንም ሁኔታውን ሲያዩት መሬት ላይ እየሆነ ያለውን ሁኔታ ሲያዩት ይሄ ትግል እንደተጠለፈ በዘራፊና ወንበዴ ኃይል እንደተጠለፈ ሲያውቁ አፈሙዛቸውን ዘግዝቀው ሰላም ብለው ገብተዋል። ዛሬ የአማራን ሕዝብና መንግሥት ለመካስ አብረው ከመንግስት ጎን ሆነው እየሰሩ ይገኛል። በክልሉ እጅ የሰጠን ኃይል ይህ ነው የሚለው ሪፖርት ተደጋግሞ በሹማምንቱ በኩል በቁጥር የተለያየ ቢሆን ሲቀርብ የሚደመጥ ነው። እንዲያም ሆኖ ካንድ ወር በፊት በአዲስ አበባ ከፊልድ ማርሻል ብርሃኑ ጁላ ጋር ለውይይት የተቀመጡት እነዚሁ አመራሮች በጠቅላይ ታማጆር ሹሙ የቀረበባቸው ወቀሳም እንደ ኦሮሚያ ክልል አመራሮች ሁሉ በርካታ ሰው እጅ እንዲሰጣችሁ እያደረጋችሁ አይደለም የሚል ነበር። የብልጽግናው ፕሬዚደንት ሌላ የመሳሪያ ፋብሪካ ለማስመረቅ በዝግጅት ላይ መሆናቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ ፖለቲካዊ ሁከትና ጭቅጭቅ አስቸገረን ሲሉም ተሰምቷል። በቀናት ልዩነት ውስጥ የብልጽግናው ሰዎች ስለ መግደያ መሳሪያዎቻቸው በሀገር ውስጥ መመረት ሲያስተዋውቁ ታይተው ነበር። የሻቢያ መንግስት ሶስት መርከብ መሳሪያና ተተኳሽ እንደተዘረፋቸው ከተሰማ በኋላ የጥይት ማምረቻ ፋብሪካ ጠቅላይ ሚኒስትሩ ሲጎበኙ መታየታቸው አይዘነጋም። አስከትለው ደግሞ ኢትዮጵያውያንን የሚገድሉባቸውን ድሮኖችን ስለማምረታቸው ሲገልጹ መታየታቸው ይታወሳል። የሀገሪቱን የጨርቃጨርቅ ኢንዱስትሪዎችና የምግብ ማቀነባበሪያ ፋብሪካዎችን የዘጉትና በመቶ ሺ የሚቆጠሩ የፋብሪካ ሰራተኞችን ከስራ ውጭ ያደረገ ፖሊሲን የዘረጉት የብልጽግና አገዛዝ ጠቅላይ ሚኒስትር አሁን ደግሞ ሌላ የመሳሪያ ማምረቻ ፋብሪካ ላይ ሊገኙ ስለመሆኑ ተሰምቷል። መከላከያውም ሶስተኛውን የጦር መሳሪያ መገጣጠሚያ ኢንዱስትሪን በማጠናቀቅ ላይ ነው ተብሏል። የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን አካል የሆነው የጋፋት አርማመንት ኢንዱስትሪም አዲስ የመሳሪያ መገጣጠሚያ ኢንዱስትሪ እድሳት በማጠናቀቅ ላይ የሚገኛል። ከቀናት በፊት በደርግ ዘመን ተሰርቶ በተለያዩ ጊዜያት ማሻሻያዎች እየተከናወነለት የመጣው እኔ ያስገነባሁት ብለው ግን ጠቅላይ ሚኒስትሩ ሀሰተኛ መረጃን ያሰራጩበትን የሆሚቾ አሚዩኔሽን ኢንዱስትሪንን ጨምሮ የድሮን ማምረቻቸውን ያስመረቁት አብይ ቢሾፍቱ በሚገኘው የጋርመንት አርማመንት ኢንዱስትሪ ውስጥም የተለያዩ የነፍሰ ወከፍና የቡድን መሳሪያዎችን የሚያመርት ሶስተኛውን የመግደያ ተቋማቸውን ይመለከታሉ ተብሎ ይጠበቃል። ከተባበሩት አረብ ኢሚሬቶች የመከላከያ ኢንዱስትሪ ጋር በመተባበር በመሰራት ላይ የሚገኘው ይህ የኢንዱስትሪ ድሳት በዋናነት አሁን ላይ የአቡዳቢ የጦር ኃይሎች የታጠቁትን ካሊበር 816 የተሰኘውን ባለ 55 ሴንቲሜትር አፈሙዝ መሳሪያ በመገጣጠም ላይ ይገኛል ነው የተባለው። ኢንዱስትሪው የካሊበር 816 የነፍሰ ወከፍ መሳሪያና ሌሎች በተሽከርካሪ ላይ የሚገጠሙ ተተካይ የቡድን መሳሪያዎች የሚገጣጠሙበት ሲሆን በመጀመሪያው ዙር የተመረቱ መሳሪያዎችን በአሁኑ ጊዜ የሪፐብሊካን ጋርዱ ጥበቃ ኃይል እንዲታጠቋቸው የተደረጉ ስለመሆናቸው ነው ጉዳዩን በቅርበት የሚከታተሉት የመከላከያ ምንጮች የሚገልጹት። ይህ ፋብሪካን ፊልድ ማርሻል ብርሃኑ ጁላ እንጠብቋለን ከሚሉት ለውጡ በፊትም ይሁን በኋላ ደጋግመው የጎበኙ ሲሆን፣ አሁን ደግሞ ለጠቅላይ ሚኒስትሩ እንዲመቻች እያደረጉ ስለመሆኑ ተሰምቷል። የሀገሪቱን የፖለቲካ ልዩነት በመሳሪያ ወደሚደረግ ጦርነት አሳድገው እያጋደሉ የቀጠሉት የብልጽግናው ፕሬዚደንት ለዛ አገልግሎት የሚለውን መሳሪያ እየሸመቱ በጥቂቱም እያመረቱ ባገዛዙ ልሳናት ቀናት ላይ ወጥተው የሚናገሩት ደግሞ ሌላ ነው። ፖለቲካዊ ሁከትና ንትርክ እንደዚሁም ጭቅጭቅ እንዳስቸገራቸው የለውጥ ምክንያትም እንዳልሆነ ገልጸው ብልጽግና ንግግር ወዲህ ተግባር ወዲያ ስለመሆኑም ያስረዳሉ። በሚፈጠር የፖለቲካል ሁከት በጭቅጭቅ በንዝንዝ ሀገር መለወጥ አይቻልም። ሀገር የሚለወጠው በስራ ነው። ለስራ የምንሰጠው ድርሻና ለጭቅጭቅ የምንሰጠው ድርሻ ለየቅል መሆን ጠቅላይ ሚኒስትሩ እንዲህ እያሉ ዛሬም ድሬዳዋ ተገኝተው በጦር መሳሪያ ማምረት ራሳችንን እየቻለ ነው ይላሉ። የሰራዊቱን ስንቅና አልባሳትን ከውጭ እናስገባ ነበር። አሁን ግን ከስንቅና አልባሳት አልፎ በተተኳሽ ጭምር ራስን በመቻል ለገቢያ እስከ ማቅረብ ደረጃ ላይ ደርሰናል ሲሉ ነው የተናገሩት። የአቶ ጌታቸው ረዳ አስተዳደር በትግራይ ክልል የብልጽግናው መንግስት ጣልቃ ገብነትን ጠየቀም። በሰሜን ምስራቅና ደቡብ ግንባር እዞች እያደረጉት ያለው እንቅስቃሴ በከፋ ሁኔታ ተባብሶ ቀጥሏል ሲልም አሳውቋል። የክልሉ የፖለቲካ ኃይሎች የወራት ፍጥጫ ከሰሞኑ በወታደራዊ እንቅስቃሴዎች መደገፉ የክልሉን ሕዝብ ስጋት ውስጥ ጥሎታል። በክልሉ በተለይም በወረዳና ከተማ አስተዳደር እርከኖች ላይ በጸጥታ ኃይሉ በመታገዝ የህወሓት ጽህፈት ቤት በምክር ቤት የተመረጡ የሚላቸውን አመራሮችን ማስገባቱንም እንደቀጠለ ይገኛል ይገኛል። ይህ እንቅስቃሴ ከመቀለ በ40 ኪሎ ሜትር ርቀት ላይ በምትገኘው አዲ ጉደም በሰዎች ላይ ጉዳትን ያስከተለ ነበር። የክልሉ የመገናኛ ብዙሃን የአዲ ጉደም ከተማ አስተዳደር ካቢኔ ስብሰባ ላይ እያለም የትግራይ ሰራዊት አባላት የቢሮ ቁልፍና ማህተም እንዲያስረክቡ ማዘዛቸውንና የካቢኔ አባላቱ ደግሞ አናስረክብም በማለታቸው ግጭት ተፈጥሮ አምስት ሰዎች ቆሰሉ ሲሉ ዘግቧል። ይህ እንቅስቃሴ የህወሓት ጽፈት ቤትና ሰራዊቱ የጊዜያዊ መንግስቱን የማጠናከርና ህገ ወጦች ላይ እርምጃ የመውሰድ ነው ሲሉ ይገልጹታል። ወደ አዲስ አበባ ያቀኑት አቶ ጌታቸው ረዳ ደግሞ በአስተዳደራቸው በኩል ባወጡት መግለጫ የፌደራል መንግስቱን ጣልቃ ገብነት ጠይቀዋል። ከሳምንታት በፊት አቶ ጌታቸው ሪፖርተር ያወጣውን የፌደራል መንግስቱን ጣልቃ ገብነት ተጠይቋል ዘገባን ቢያስተባብሉም ዛሬ በጊዜያዊ አስተዳደራቸው በኩል የወጣው መግለጫ ግን በክልሉ የሚገኙ ሁለት ግንባር አዛዦች እንቅስቃሴያቸው ወደ ከፋ ሁኔታ እየተሸጋገረ ስለሆነም የፌደራል መንግስት እገዛ ሊያደርግልን ይገባል የሚል ጥሪ የተላለፈበት ነው። የፌዴራል መንግስቱ በጸጥታ ኃይሉ ስም እየተንቀሳቀሱ ያሉ አካላትን የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የጊዜያዊ አስተዳድሩ የሚሆን የትግራይ ህዝብን የማይወክሉ መሆናቸውን ተረድቶ አስፈላጊውን እገዛ ሊያደርግ ይገባል የሚል መልእክትን በመግለጫው ላይ ተካቷል። የፕሪቶሪያው ስምምነት ሲጣስና የትግራይ ህዝብ ለተጨማሪ ጥፋት ሲዳረግ እያየ ዝም ሌላ አይገባምም ብሏል። ዓለም አቀፉ ማህበረሰብም በተመሳሳይ ቡድኑ የፕሪቶሪያውን ስምምነት እያፈረሰው ስለሆነ አስፈላጊውን ጫና ሊያሳርፍባቸው ይገባል ሲላ አስታውቋል። የሰራዊቱ ከፍተኛ አዛዦች ያንድን የስልጣን ጥመኛ ቡድን ፍላጎት ለማሟላት ሲሉ የጊዜያዊ አስተዳድሩ መዋቅር እንዲፈርስና የፕሪቶሪያው ስምምነት በግልጽ እንዲጣስ በማድረግ የትግራይ ህዝብ ለዳግም ስቃይ እያስገቡት ይገኛሉ በማለትም አብራርቷል። ከትናንት መጋቢት ሁለት ጀምሮም ያስተዳድሩ አመራሮችን እያደኑ እያፈኑና እያሰሩ ይገኛሉ ሲልም አሳውቋል። ቡድኑ እድል ካገኘ የጊዜያዊ አስተዳድሩን አመራሮችን ለሶስተኛ ወገን አሳልፎ ከመስጠት እንደማይመለስ መገንዘብ ያስፈልጋል የሚል ክስም አቅርቧል። የአቶ ጌታቸው ረዳ አስተዳደር በትግራይ አመራሮች ስም እየተካሄደ ያለው ዘመቻ ሁኔታዎች ከጊዜያዊ አስተዳደሩ ቁጥጥር ውጭ እንዲወጡ በማድረግ እንደ ሕዝብ እርስ በራሳችን እንድንባላና እንድንጨረስ የሚያደርግ ኃላፊነት የጎደለው ተቀባይነት የሌለው ተግባር ነው ሲልም ኮንኗል። የጊዜያዊ አስተዳደሩ መግለጫም የትግራይ የፖለቲካ ኃይል እርስ በራሱ ተከፋፍሎ ሲወነጃጀልበት የነበረው ሂደት በመጨረሻም የዘር ጭፍጨፋን ለመፈጸም ጦራቸውን ያዘመቱ ኃይሎች ጣልቃ ገብነትን መጠየቅ ላይ መድረሱ ያሳዘናቸው ግን ጥቂት አይደሉም። ከሁሉም በላይ ግን የትግራይ ሕዝብ ዳግም ወደ ከበባም ዳግም ወደ ጦ ጦርነት የመግባት ስጋት እንዳለበት በተለያዩ አጋጣሚዎች እየገለጸ ነው። ያለ ልዩነት በጋራ ጦርነት ያወጁበትን የውስጥና የውጭ ኃይሎችን የመከተው የትግራይ ህዝብ አሁን ለሁለት በተሰነጠቁ የፖለቲካ ኃይሎች ሳቢያም ዳግም እነዛ አስከፊ ጊዜያት እንዳይመለሱበት ስጋቱን እያጋራም ይገኛል። ይህ በእንዲህ እንዳለ መስዋዕትነት የከፈለ ኃይልን በሁለት መስመር ደብዳቤ ማባረር አትችልም ሲሉ የህወሀቱ ሊቀመንበር ደብረ ደብረጽዮን ገብረ ሚካኤል ተናገሩ። አቶ ጌታቸው ረዳ ደግሞ እነዚህ ሰዎች እብደት ላይ መሆናቸው ሊነገራቸው ይገባል ሲሉ ተደምጧል። ትናንት ተፈናቃዮች ጋር ውይይት ያደረጉት ሊቀመንበሩ ደብረጽዮን ገብረ ሚካኤል ተፈናቃዮችን ወደቀያቸው እንዳይመለሱ እያደረገ የቀጠለው ኃይል የጊዜያዊ አስተዳድሩን የተቆጣጠረው ኃይል ነው ሲሉ ነው የሚገልጹት። ብሔራዊ ክህደትን የፈጸመ ሀይል ነው በሚል የአቶ ጌታቸው ረዳ አስተዳደርን የሚፈርጁት ደብረ ጽዮን ገብረ ሚካኤል ገና ከፕሪቶሪያው ስምምነት ጀምሮ እናንተ ተፈናቃዮች የመጣችሁባቸውን አካባቢዎች ሳይቀር አከራካሪ ብሎ የተስማማ ነው ሲሉም አንስቷል። በዚህ አልበቃ ብሎት እድሜ ዘመናቸውን ለትግራይና የትግራይ ህዝብ የታገሉ የሰራዊቱ አመራሮችን ያስተዳድሩ ስልጣንን ይዣለሁ በሚል በፌዴራል መንግስቱ አለው ባይነት በሁለት መስመር ደብዳቤ ያግዳል የሚለውንም ሲያቀርቡ ተሰምተዋል።

የአቶ ጌታቸው ረዳ አስተዳደርን አካሄድ የጉልበት አካሄድ ሲሉ ገልጸው የትም የሚያደርስ አካሄድ አይደለም፣ በኃይል ስንት ጉልበተኞችን ታዝበናል የሚለውንም አንስተዋል ደብረፂዮን። የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ደግሞ በትግራይ ቴሌቪዥን ቀርበው ማብራሪያ ሰጥቷል። የሰራዊቱ አመራሮች የታገዱት ከመንግስት ውሳኔ ውጪ ህዝቡን እና ወጣቱን ወደ እርስ በርስ ግጭት ለመክተት የሚደረገው እንቅስቃሴ ባለመቆሙ ነው የሚሉት አቶ ጌታቸው ረዳም ጥያቄው ፕሬዝደንቱን ወይም የካቢኔ አባላትን ከስልጣን ማንሳትና አለማንሳት አይደለም፣ ከሁሉም በላይ በፕሪቶሪያው ስምምነት የተገኘውን ትንሽ ሰላም የማስጠበቅ ጉዳይ ነው የሚለውን ያነሳሉ። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን፣ አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ የሚለውንም ያክላሉ። የትግራይ ህዝብን ኃይል በመጠቀም የመንግስት መስሪያ ቤቶችን በህገ ወጡ የህወሀት አንጃ ስመያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚወስድ እብደት ነው ይሉታል አቶ ጌታቸው ረዳ። ይህንን እብደታቸው ሲሉ የገለጹትን ጉዳይ ለማስቆም የቻልኩትን ሁሉ ለማድረግ እየሞከርኩ ነው ያሉ ሲሆን ይህንን እብደት የማስቆም አቅም አለኝ ወይ የሚለው የተለየ ጉዳይ ነው፣ ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸውን ሊነግራቸው ይገባል ሲሉም ተናግሯል። የአውሮፓ ህብረት በኢትዮጵያ ያሉ ግጭቶች በንግግር እንዲፈቱ ጠየቅም በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶች መባባሳቸውንም ገልጿል። የብልጽግናው ሰዎች በከፍታ አውሮፕላን ውስጥንን ማንሰራራት ላይ እንገኛለን የሚሉ ምዕናባዊ የማይጨበጡ አንዳንዴም በመንፈሳዊ አገልግሎቶች ላይ ጥቅም ላይ የሚውሉ ቃላትን እየፈለጉ ስለ መበልጸግ ሲያወሩ ነው የሚውሉት። ነባራዊ ሁኔታው ግን ጠቅላይ ሚኒስትሩና አገልጋዮቻቸው ቪዲዮ ተቀርጸው ማጀቢያ ሙዚቃ ጨምረው በስሎ ሞሽን በቴሌቪዥን እንደሚገልጹት ያሉ ጥቂት ስፍራዎች ላይ እንዳለው ያለ አልሆንም። ዓለም አቀፍ ተቋማትም ይህንኑ ነው የሚያረጋገጡት። የአውሮፓ ህብረት ለውጥ እውን የሚሆነው ግጭቶች በንግግር መፍታት ሲቻል ነው ሲል አሳስቧል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም በአሁኑ ወቅት በአማራ በኦሮሚያና ና በሌሎችም ክልሎችና አካባቢዎች ላይ የተለያዩ የሰብአዊ መብት ጥሰቶች እየተፈጸሙ ነው ሲሉ ገልጸው፣ ነገር ግን ኢትዮጵያ እነዚህ ድርጊቶችን ማስቆም ይጠበቅባታል ሲሉ አሳስቧል። ከዚህ ቀደም በነበረው ጦርነት ሳቢያም ከህብረቱ ጋር አለመግባባት ተፈጥሮ እንደነበርም አምባሳደሩ አስታውሷል። የቀደሙ የኢትዮጵያ መገለጫዎች አኩሪ ታሪክ ያላት ስለመሆኑ የሚያሳዩ ናቸው። ለዚህ ማሳያው ደግሞ በሶማሊያ የአልሻባብ የሽብር ቡድንን በመዋጋት ረገድ ለዓመታት የነበራት ትልቅ አስተዋ አስተዋጽኦ ነው ሲሉም አንስቷል። የአሁኑ አገዛዝ ደግሞ የራሱ ዜጎችን ሽብርተኛ፣ ጽንፈኛ እያለ ፈርጆ እየተዋጋ ያለ ነው። ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ስምምነትን ለማድረግ ተስማማች። አሜሪካ ዩክሬን የተስማማችበትን የጊዜያዊ ተኩስ አቁም ጥያቄ ለሩሲያ ልታቀርብ ስለመሆኑም ማሳውቃለች። ዩክሬን የሰላሳ ቀናት የተኩስ አቁም ስምምነት ሀሳብን ለመቀበል ነው ዝግጁ ነኝ ያለችው በአሜሪካና ና ዩክሬን ከፍተኛ ባለስልጣናት መካከል በሳውድ አረቢያ ጅዳ ከተካሄደው ስብሰባ በኋላ ነው። አሜሪካ ያቀረበችው አስቸኳይ የተኩስ አቁም ጥያቄ የተቀባይነት ማግኘቱ የተሰማው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀሳብ አሁን ለሩሲያ እንደሚያቀርቡና አዎንታዊ ምላሽም እንደሚጠብቁ ይፋ አድርገዋል። ዩክሬን ተኩስ አቁም ለማድረግና ለመነጋገር ዝግጁ ነች። ሩሲያ ይህንን ሀሳብ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላምን ለማምጣት እንቅፋት የሆነው ማን እንደሆነ እናውቃለን ያሉት ኪየቭና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት ሶስት ሰዎች መገደላቸውና በርካቶች መቁሰላቸው ከተሰማ በኋላ ነው። ከድሮን ጥቃቱ በኋላ ሩሲያ ባወጣቸው መግለጫ ዩክሬን አሁንም ጦርነቱን ለማቆም ማሳ መንገዶችን ለመጠቀም ዝግጁ አለመሆኗን አመላካች ነው ብለው ነበር። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በበኩላቸው ከዚህ በኋላ ይህንን በጎ ሀሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ስራ ነው ብለዋል። የማክሰኞው የጅዳ ድርድር ባሳለፍነው ወር በዜሌንስኪና በአሜሪካው ፕሬዚዳንት ዶናልድ ትረምፕ መካከል በኦቫል ኦፊስ ውስጥ ከተፈጠረው ግለት የተሞላበት ንግግር በኋላ በሁለቱ አገራት መካከል የተደረገ የመጀመሪያው ይፋ ውይይትም ነበር። ሩሲያ እስካሁን ለጊዜያው የተኩስ አቁም ጥያቄው በይፋ የሰጠችው ምላሽ የለም። ክሬምሊን በጉዳዩ ዙሪያ ከአሜሪካ ከሚደረግለት ማብራሪያ በኋላ የመንግስትን አቋም ያሳውቃል ተብሏል። የሰላም ስምምነቱን ተግባራዊ ለማድረግ የሁለት ወገኖችን ፈቃደኝነት ይጠይቃል ያሉት ፕሬዚደንት ዶናልድ ትራምፕ በበኩላቸው በተኩስ አቁም እቅዱ ዙሪያ በቅርቦ ከፕሬዚደንት ፑቲን ጋር እንደሚነጋግሩና በጎ ምላሽ እንደሚጠብቁ አሳውቋል። በተጨማሪም የተኩስ አቁሙ በመጪዎቹ ቀናት ለስምምነት እንደሚበቃና ወደ ተግባር እንደሚለወጥ ተስፋ ም ነው የተናገሩት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም አበቃን።